ሰላም እንዴናችሁ ዛሬ አንዲት ሴት ለፍቅረኛዋ ስትል በተሰራችው ሰርጀሪ የደረሰባትን አሳዛኝ ነገር በዚህ ቪዲዮ የማስመለክታችሁ ይሆናል እስከ ቪዲዮ ፍጻሜ አብራችሁን ቆዩ ዊልዲን በመባል የምታውቀው ሴት አሜሪካ ውስጥ ቢሊየነር ነጋዴ ስትሆን በሀያዎቹ እድሜዋ በነበራት ቁንጅናና ሀብት በርካቶችን ጠብ እርግፍ ታረግ ነበር። በወቅቱ ምንቀራት የተባለላት ቆንጆ በመሆኗ መነጋገሪያ ነበረች። ሆኖም እድሜዋ በጨመረ ቁጥር በተፈጥሯዊ መንገድ ፊቷ እንደ መስፋት በማለቱ ብዙ ምቾት አልሰጣትም ነበር። በተለይም ትዳር ከያዘች በኋላ የፊቷ ገጽታ በተወሰነ መንገድ ውበቷን እያጠፋ እንደሄደ ትናገራለች። በወቅቱ በጣም ቆንጆ በመባል ስለምትታወቅ ብዙ ጊዜ ያብሰለሰላትና በአእምሮም አምስ ሰላም አልሰ ማጣትም ነበር በመሆኑም ሀብቱም ዝናውም በእጇ የነበረው ዊልዲን የመጀመሪያ ፕላስቲክ ቀዶ ጥገናዋን እንደ ኤሮፓያን አቆጣጠር ጁን 2 በ1979 ነው ያደረገችው። ከዛ በኋላ ሰርጀሪው ከጊዜያት በኋላ እንደጠበቀችው ሊሆንላት አልቻለም። በወቅቱ የትዳር አጋሯ የፕላስቲክ ሰርጀሪውን ነገር በጽኑ የሚደግፋት ሲሆን፣ በኋላ ላይ በነበራ ገጽታ ግን ብዙም እንዳልተመቸው ትናገራለች። በጊዜውም አለም የተገለበጠባት የመሰላት ዊልዲን ለሁለተኛ ጊዜ ፊቷን ለማስተካከል የፕላስቲክ ሰርጀሪ ብትሰራም በነበረው የሕክምና ሂደት በተፈጠረ ስህተት እንደምትመለከቱ ጨርሳ ሌላ ፍጡር ልትመስል ችላለች። ለዚህም ምክንያት የሆነው የመጀመሪያ ሰርጀሪዋን ከተሰራች ብዙም ሳትቆይ ሁለተኛ ሰርጀሪዋን በመሰራቷ እና ቆዳዋ እሱን ነገር መቋቋም ስላልቻለ እንደምትመለከቱት ልትሆን ችላለች። ድናቂዎቿ ካትማን ድመቷ ሴት እያሉ ሊያሾፉባት በቅተዋል። በወቅቱ የፕላስቲክ ሰርጀሪ ስራ ብዙም ያልዳበረና በርካቶች የሚያሞክሩት ነገር ቢሆንም ዊልዲን ከቀዳሚዎቹ ገፈት ቀማሾች መካከል ልትሆን ችላለች። የፕላስቲክ ሰርጀሪው ነገር ከ19ኛው ሴንቸሪ ምሮ መጀመሩ ቢገለጽም እስከ ሀያኛው ሴንቸሪ ወይም ሚሊኒየም ድረስ በጊዜውም ለመሰራት የሞከሩ ብዙዎቹ ከባድ የተባለው ዋጋ አስከፍሏል። ለዋቢነትም ማይክል ጃክሰንን መጥቀስ ይቻላል። ሆኖም አሁን ባለንበት ወቅት 2025 ላይ ብዙዎቹ እንደ ቀልድ የተለያዩ ሰውነት ክፍላቸው ላይ ፕላስቲክ ሰርጀሪ ይሰራሉ። በዚህም እንደ ነጮቹ ባይሆንም የሀገራችን አርቲስቶች በተለያዩ ጊዜ ስማቸው ሲነሳ መታዘብ ችለናል። በወቅቱ ሕይወቷ የታመሰባት ዊልዲን ከጊዜያት በኋላ ነገሮቹን ሁሉ እየለመደች እንደሄደች ትናገራለች። መጀመሪያ ላይ ከሰው ለመራቅ ብትሞክርም ቀን ቀንን እየተካ ወራቶችም እያለፉ ሲሄዱ ግን ምንም ማድረግ እንደማችል ሲገባት እንደ ኖርማል ነገር መመልከቷን ትገልጻለች ዊልዲን የተወለደችው እንደ ኤሮፓያን አቆጣጠር ሴፕቴምበር 7 1940 ላይ ነበር። ላውዛን በተባለ ሲውዘር ላንድ ውስጥ የተወለደችው ህይወቷም የያለፈው ባለፈው አመት 2024 ላይ በሰማንያ አራት አመቷ ፈረንሳይ ውስጥ በበሽታ ምክንያት እንደሆነ ተነግሯል። ጊዜው በመራቁ ስለ እሷ ስለ ቤተሰቧ እና ስለ አስተዳደጓ ብዙም የተሰነደ ነገር ባይኖርም አባቷ ኦርማንዲ የስፖርት እቃዎች መደብር ውስጥ ይሰራ እንደነበር ይነገራል። እናቷ ሊሊያና ደግሞ የቤት እመቤት ነበረች። የስፖርት እቃ መደብር ሰራተኛ ከሆነው አባቷና ከቤት እመቤት እናቷ የተወለደችው ዊልዲን በ17 አመቷ በጣም ቆንጆ ስለነበረች ዩኤን ኮሜርስ ፊልም ፕሮዲውሰር የሆነውን ሲርሊ አይን ውስጥ ልገባ ችላለች። በጊዜው አንዳንድ በር የተከፈተላት ዊልዲ ከአንድ አደገኛ የናጠጥ ዲታ ጋር ልተዋወቅ ችላለች። ሰውየውም አለም አቀፍ የውንብድና ኔትወርክ ስለነበረው ዊልዲን ወደ ሀብት ማማ ሊያውጣ ችሏል። በጊዜው እንደ ባልና ሚስት ስለነበሩ ቅዳሜና እሁድ አብረው የተኩስ ልምምድ ያደረጉ ነበር። ሆኖም ከጊዜያት በኋላ በሰርጀሪው ምክንያት መልኳ በመበላሸቱ ከእሷ ጋር እንዲርቅ ሆነዋል። ዲታው በኋላ ለሶስተኛ ጊዜ ሰርጀሪ እንድትሰራና አንበሳ ፊት እንዲኖራል ይገፋፋት እንደነበር በኋላ ላይ ተናግራለች። አሁን ያላትንም ቅርጽ ሊኖራት የቻለው እሱ አንበሳ እንዲሆን ስለፈለገ ነው በማለት ተናግራለች። ሆኖም ፍቅራቸው እንደ ኤሮፓያን አቆጣጠር 1999 በእኛ ስንቀይረው 1991 ላይ ጥሏት እንደሄደ ከዛ በኋላ የራሷን ህይወት የራሷን ቢዝነስ እንደጀመረች ትናገራለች። በወቅቱ ሰባት ትላልቅ የተባሉ ንግዶች ላይ በመሳተፏ በየዓመቱ ሚሊዮን ዶላሮች ታገኝ ነበር። ሆኖም በየጊዜው ሰው ፊት እየቀረበች ስላለፈች ነገር መናገር ያሳቃት ነበር። ብዙ ጊዜም የንግድ ተቋማ የእሷ እንደሆነ በጋዜጠኞች ወይም በተለያዩ ነገሮች ከተገለጸ ገቢዋ ያሽቆለቁል ነበር። በመሆኑም ብዙ ጊዜ ስራዎቿን በምስጢር ትይዛቸው ነበር። ግን በህይወቷ ላይ ብዙም የመቆጨትና የማዘን ነገር አይታይባትም። እንደውም እንደ ኤሮፓያን አቆጣጠር 2000 ዓመተ ምህረት ላይ ለአንድ ቲቪ ቃለ ምልልስ ስሰጥ ነጻ ሰው ነኝ ምንም ነገር አይመስለኝም ስትል ትታያለች። ዊልዲን አለማችን ላይ ፊታቸው ላይ በርካታ ፕላስቲክ ሰርጀሪ ከተሰሩ ከተባሩ ሰዎች ውስጥ ከቀዳሚዎቹ ተርታ የምትሰለፍ ናት። በፊት ለሚዲያዎች እሷን እንደ ሮል ሞዴል አይተው ያቆሎጳጵሷ ስለነበር እና ይህ ነገር ከተፈጠረ በኋላም የተለያዩ ስሞችን ሊሰጠዋት ችለዋል። ከእነሱም መካከል ድመቷ ሰው፣ አንበሳዋ፣ ንግስት፣ የወንበዴዎች ሙሽራ እና ሌሎችንም ቃላት ይጠቀሙባት ነበር። ከዲታው ሰው ጋር ስትለያይም 2.5 ቢሊዮን ዶላር የግሏ ማድረግ ችላ ነበር። ይህንንም ገንዘብ በ13 ዓመታት ውስጥ 3.8 ቢሊዮን ዶላር ልታ።

ሆኖም በርካቶችን ባስደነገጠ መልኩ 2018 ማለት ከሰባት አመት በፊት ሙሉ ለሙሉ ንብረቷን ልታጣና የባንክ አካውንቷ ውስጥ 0 ዶላር ሊኖር ችሏል። በመጨረሻም ዊልዲን ያቺ 38 ቢሊዮን ዶላር የነበራት ዊልዲን ለመጨረሻ ጊዜ ህይወቷን ያሳለፈችው ወይም ለሁለት አመታት የኖረችው አሁን አሜሪካን እያስተዳደረ ያለው ዶናልድ ትራምፕ ታወር በሚባለው የዶናልድ ትራምፕ ታወር ላይ ነበር፣ ሁለት አመት የኖረችው ከዛ በኋላ ህይወቷ ሊያልፍ ችሏል። እናም በመጨረሻ ይቺ ሴት ኖርማል ነኝ ብትልም የአእምሮ መቃወስ እንደደረሰባት ሊታወቅ ችሏል። እናም ተመልካቾች በፕላስቲክ ሰርጀሪ ውበቴን እጨምራለሁ ብላ ውበቷንም ህይወቷንም ስላበላሸች ዊልዲን ታሪክ የሰራውላችሁ ቪዲዮ ይህን ይመስላል። ፈጣሪ ከእንደዚ አይነት ነገር ይጠብቀን። ላለው ቀጣይ በአዲስ ቪዲዮ እመጣለሁ።